ወይ ጉድ፣ ምንም ጦርነቱ ምንም ነገር አልቆመም፣ ብጥብጡ ምንም ነገር አልቆመም። ጭራሽ እየተባባሰ እየተጋጋለ እየመጣ ነው። አንቺ ጭራሽ እነሱ እንዳይረጋጉ ወደ ቦታቸው እንዳይመለሱ፣ እንደዚህ አለችኝ፣ እንደዚህ ተናገረችኝ ብለሽ የተጻጻፋችሁትን ሜሴጅ አምጥተሽ ጭራሽ ታቃቅሪያለሽ፣ ጭራሽ እነሱ ላይ እሳት ትጭሪያለሽ፣ ጭራሽ እሳት ትበትኛለሽ። እሳት በትነሽ ሄድሽ፣ እንደገና ተረጋግተው እንኳ ወደ ቦታቸው እንዳይመለሱ እንደገና መጥተሽ ታጋጊ ያለሽ ምን አይነት ፍጥረት ነሽ? ቆይ በመድሃን ያለ ምን አይነት ፍጥረት ነሽ? ተያቸው በቃ ልጆቹ ተያቸው። በራሳቸው ሰዓት ተረጋግተው በራሳቸው ሰዓት ይመለሳሉ። አንቺ ለምንድን ነው ደግመሽ ደጋግመሽ የምትመጩ? ለምንድ ነው የማትወጩ ከነሱ ሕይወት? በቃ ውጪ። እንኳን ሰደበችሽ። በቃ ስለተናደደች ነው የሰደበችሽ። ጥሩ ስራ ሰርተሽ እኮ አይደለም በቃ ማንም ሰው ስሜታዊ ሲሆን ጥሩ ነገር አይናገርም። እሷም ስሜታዊ ሆና ነው ተናዳ ነው የተናገረችሽ። ማንም ሰው የራሱን የሆነውን ሰው ሲነካበት አይወድም። እሷም የእሷ የሆነውን ሰው ስለነካሽ ነው የተናገረችሽ። በጣም የሚገርም ነገር ነው። ቤተሰብ ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። እናንተም በያላችሁ በሰላም ፍቅሩን ይብዛላችሁ። ቤተሰብ ምንም የተረጋጋ ነገር የለም፣ ምንም ሰላም የወረደ ነገር የለም። ፍጅቱ እንደቀጠለ ነው፣ ጦርነቱ እንደቀጠለ ነው። እቺ ሶስ የሚሏት ደግሞ ጭራሽ ነገሩን እያጋጋረች ጭራሽ እንደገና ሁለቱን እያቃቃረች ነው ያለችው። አሁን እንደገና ይህንን ሜሴጅ ይዛ አምጥታ እዚህ ሚዲያ ላይ መናገሩ ምን ያስፈልጋል? ለብሩኬ ማሳየቱ ምን ያስፈልጋል? ሁለቱ ጭራሽ እንትን እንዲሉ ነው ጭራሽ እንዲጋጋሉ ምን አስፈለገ እንኳን ተናገረችሽ በቃ ለምን ይዘሽ መጣሽ አንቺ ከእነሱ ህይወት ውስጥ መምጣ መውጣት አለብሽ ምንም አስፈላጊ ሰው አይደለሽም በቃ መጀመሪያም መጣሽ መጀመሪያም የመጣሽ ጊዜ እነሱን አጣልተሽ እነሱን አጋግለሽ እነሱን አፋይተሽ ወጣሽ እንደገና አሁን በድጋሚ መጣሽ በድጋሚው እንደዚሁ ጦርነት ውስጥ ከተተሻቸው ደህና ሰላም የነበሩ ፍቅር የነበሩ ሰዎች ውጪ አሁንም ከህይወታቸው ውጪ እንደሚመስለኝ አንቺ ሁኔታሽን ሳየው ብሩኬን በጣም ትፈልጊዋለሽ። ምክንያቱም አሁን ይህን ሜሴጅ ራሱ ይዘሽ መምጣትሽ ማለት እኮ እሱ ይህን ነገር አይቶ ለእሷ መጥፎ አመለካከት እንዲኖራ ትፈልገች ነው ወይስ ከእሷ ተጣልቶ ወደ አንቺ እንዲመለስ ነው? ይህንን ይዘሽ መምጣትሽ ምን የሚሉት ነው? እነሱ እንደሆነ መቼም አይለያዩ። መቼ መቼ መቼም አይለያዩ። መቼም አይለያዩ የጨረቃ ፋሚሊ የሚወዳቸው ህዝብ እነሱን ያስታርቃቸዋል፣ ወደ ቦታቸው ይመለሳሉ። መቼም ቢሆን ተለያይተው አይቀሩም። አንቺ እነሱን ለማለያየት ነው መሰለኝ ፍላጎትሽ። በቃ ተለያይተው አንቺ ከሱ ጋር መሆን ነው መሰለኝ ፍላጎትሽ። ደግሞ አይቼሻለሁ። ፍቅረኛው ተብዬሽ ጋር ራሱ ለምንድን ነው ሀይሚ፣ ያለ ምክንያት ለምንድን ነው እንደዚህ የተናደደችው ያየችው ነገር ከሌለ ለምን እንደዚህ ልትናደድ ቻለች? እንደዚህ ልትበሳጭ ልምድን የቻለችው ብሎ ሲጠይቃት ራሱ ቤተሰብ አይታችኋል። የመለሰችው መልስ አክቷ እንዴት እንደምትናገሩ እንዴት እንደምትመልስለት አክቷ የሆነ በቃ አነጋገሯ ራሱ ስነስርዓት የሌለው ሀይሚ፣ ስነስርዓት የለሽም ብላ እኮ የተናገረችሽ የሰደበችሽ ሁኔታሽን አይታ ነው፣ አነጋገርሽን አይታ ነው። ስርዓት የሌለው አነጋገር ነው የምትናገሪው። ያለ ምክንያት አልሰደበችሽም፣ ሁኔታሽን አይታ ነው። በቃ ውጪ፣ ከህይወታቸው ውጪ ምንም አስፈላጊ ሰው አይደለሽ። አንድ ብሩኬ፣ ደግሞ እኔ ያየሁብህ ነገር አንተ ትልቅ ስተት ሰርተሃል። ምክንያቱም ልጅቷን ሲጀመር፣ ልጅቷን ፈልገህ ያመጣሃት አንተ ነህ። ስለዚህ አሁን ሀይሚ ስለተናደደች ማንኛውም ነገር ልትናደድ ልተናዳ ብዙ ነገር ልትናገር ብዙ ነገር ልትበሳጭ ትችላለች። ኦኬ፣ ሁለቴ ሶስቴ ይቅርታ ጠይቀሃታል አደለ ግን ደግሞ በቃ ነገሩን አበሳጭቷታል። አሁንም ትዕግስት ሊኖርህ ይገባል። አሁንም ልትታግሳት ይገባል። ዞራችሁ ነገ መገናኘታችሁ አይቀርም፣ ነገ መታረቃችሁ አይቀርም። ሁለታችሁም ያላስፈላጊ ቃላት መነጋገር የለባችሁም፣ መቃየም የለባችሁም። ምክንያቱም ክፉ ምላስ መቼም ቢሆን አይረሳም፣ በአእምሯችን ውስጥ ተቀርጾ ነው የሚቀረው። አንተ የተናገርካት ክፉ ቃል እሷ አትረሳውም እሷም ቢሆን ለአንተ ክፉ ቃል በንዴት ሰዓት ብትናገር አንተ ላትረሳው ትችላለህ። እና ይሄ ቀን ያልፋል። ስለዚህ የማያልፍ ቃላት ደግሞ ባትነጋገሩ ባይነኝ እኔ አስፈላጊ አይደለም። በቃ እሷ የእሷ የሆነውን ሰው ስለተነካ ነው እሷ የተበሳጨችው። በቃ ለመረጋጋት ደግሞ ጊዜ ያስፈልጋታል። ጊዜ ስጣት። እንደዚህ መሆኑ ፍጹም አስፈላጊ ነገር አይደለም። እኔ በዛሬ ቪዲዮ ባየሁት ነገር ብሩኬ እውነት ትክክል አልሰራህም። ኦኬ ሀይሚ ጥሩ እየሰራች ነው እያልኩኝ አይደለም። አልተረጋጋችም። አሁንም ምንም የተረጋጋ ስሜት የላትም። እንደገና እኔ እሷ እንዳየኋት እንደተረዳኋት በፍጹም ይችን ልጅ ማየት አትፈልግም። በፍጹም ማየት አትፈልግም። በቃ ምንም እሷ ከአንተ ጋር ማየት አትፈልግም። ፍጹም ፍላጎት የላትም። ምክንያቱም አሁን ራሱ አን እሷ ሶሲ አንተን መጥራቷን ራሱ ስታቅ በጣም ነው የተበሳጨችው ጭራሽ አንቺ ደውለሽ ጠርተሸዋል አለቻት ስለዚህ ሁለታችሁን አንድ ላይ ማየት አትፈልግም አንተ ደግሞ እሷን የምትወዳት ከሆነ ሀይሚን የምትወድ ከሆነ ሀይሚን የምታፈቅር ከሆነ አንተ ለወደፊት የምትፈልጋት የልጆችህ እናት ማረግ ማግባት የምትፈልግ በቃ እውነት ቦታ የምትሰጣት ከሆነ ተዋት ይችን ልጅ ለምንድነው ማትተዋት በቃ ተዋት ከሕይወታችሁ አስወጣት። የእሷ ጓደኝነት ቢቀርስ ምንም አስፈላጊ አይደለም። እንደዚህ እየገባች ሕይወትን የምትበጠብጠው፣ ሰላምህን የምትነሳው፣ ከጓደኛ ከፍቅረኛ የምታጣላህ ከሆነ ለምንድን ነው የማትተዋት? በቃ ማንኛችንም እኮ በሕይወታችን እያንዳንዳችን ቀይ መስመር አለ። በቃ እሷ ይህን ቀይ መስመር አልፋለች፣ ሰላማችሁን ነስታለች፣ ሰላማችሁን በጥብጣለች። ፍቅረኛ ሀይሚ አልወደደቻትም። እሷን ከአንተ ጋር ማየቷ አላስደሰታትም። በቃ አንተ ደግሞ ይህን ነገር ቆም ብለህ አስተውለህ ተረጋግተህ አስተውለህ ከዚች ልጅቷ ጋር ያለህን ነገር ማቆም አለብህ። በቃ ምንም አታስፈልግም፣ አለቀ። እሷ እስካልወደደቻት ድረስ አንተ ለሀይሚ ቦታ የምትሰጣት ከሆነ፣ የምትወዳት ነገር ከሆነ ማቆም አለብህ። በዓይኔ አስፈላጊ አይደለም፣ በቃ እሷ የአንተ ጓደኝነት የእሷ ጓደኝነት መጣ ቀረ፣ ምንድን ነው የሚጠቅም? ምንም አስፈላጊ አይደለም። ካለስ እኔ የሚታየኝ ነገር ይሄ ነው። ምክንያቱም በመጣች ቁጥር እናንተን ከመበጥበጥ እናንተን ሰላም ከመንሳት ውጪ ምንም ነገር የለም። ይሄ ደግሞ ማንኛችንም እኛ ሴቶች ማንኛችንም አንፈልግም። አንተም እኮ አሁን ቤስት ፍሬንድ ወንድ ጓደኛም ቢኖራት ሀይሜ፣ ደስ አይልህም በእርግጠኝነት አሁን አንተ ያደረከውን ፕራንክ ሀይሚ አድርጋው ቢሆን ከወንድ ጋር አንድ አልጋ ላይ አግኝተሃት ቢሆን አንተም ትበሳጫለህ መጥፎ ውሳኔ ሁሉ ልትወስን ትችላለ ገባ ስለዚህ አስፈላጊ አይደለም እንደዚህ አይነት ፕራንክ ፍጹም ባትደራረጉ ባይናኝ ደግሜ ደጋግሜ የምናገረው ይሄ እንደዚህ አይነት ፕራንክ በእናንተ ህይወት ውስጥ አስፈላጊ አይደለም በቃ ማቆም አለባችሁ ሁለተኛ ይቺ ልጅቷ ከህይወታችሁ ማስወጣት አለባችሁ እሷ ምንም ለእናንተ ህይወት አስፈላጊ አይደለችም ከህይወትህ አስወጣት ይህን ነው የምለው ሀይሚዬ ደግሞ መረጋጋት አለብሽ በቃ ተረጋጊ ሀይሚ አንቺ ብሩኬ ይወድሻል በጣም ነው የሚወድሽ አይነው አንቺ ራሱ እሱን ስለምትወጁ በጣም ስለምትወጁ በጣም ስለምታፈቅሪው ነው የተናደርሹ እየተበሳጨሹ ማንኛችንም የምንወደውን የምናከብረውን የምናፈቅረውን ሰው እንዲና ካብን ማንም ሰው ከዛ ሰው ጋር ሆኖ ማየት አንፈልግም። ለዛ ነው አንቺም የተበሳጨሹ የተናደድሹ። ግን ሀይሚዬ ተረጋጊ፣ በቃ መረጋጋት አለብሽ። ሰላም ማውረድ አለባችሁ አንዳችሁ ለአንዳችሁ። ካልተሸነፋችሁ ደግሞ ሰላም ሊመጣ አይችልም። አሁን እዚህ ጋር ማለት የምፈልገው ነገር አንቺ በጣም ተናደሽ እሱም በጣም ተናዶ አንዳችሁ ለአንዳችሁ ካልተሸነፋችሁ ሰላም ሊመጣ አይችልም። አንዳችሁ ግዴታ መሸነፍ አለባችሁ። በቃ ይቅርታውን ተቀበይ። እባካችሁ ሰላም አውርዱ። ቢያንስ ለኦዲንሳቸው ራሱ ተጨነቁ። በእናንተ ምክንያት በጣም ብዙ ሰው እየተጨነቀ ነው። ስለዚህ ሰላም አውርዱ እባካችሁ፣ ይቅርታውን ተቀበይ። ብሩክ መጨረሻ ላይ የተናገርካት ንግግር ራሱ እኔ ምንም ደስ አላለኝም። አያገባሽም፣ በቃ በእኔ ህይወት እንደውም አያገባሽም፣ እንኳን አደረግኩ እያልክ ነበረ። እና ደስ አላለኝም። አንቺነሽ ያባለክሽኝ፣ እንደውም አንቺነሽ ያባለክሽኝ እያልካት ነበረ። እባካችሁ ያላስፈላጊ ቃል አትናገሩ። ነገ ዞራችሁ ስትገናኙ ይህን ቃል ያስጠላል። ስለዚህ እባካችሁ ያላስፈላጊ ቃል አትናገሩ። ሃይምዬ ባክሽን ይቅርታውን ተቀበይ። ለማንም ክፍተት አትስጭ፣ ለማንም ክፍት ቦታ አታበጅ። ሰላም አውርዱ። ሁለተኛ ነገር ደግሞ እኔ ያየሁት በየቲክቶኩ መንደር የብሩኬን እናት ዘቅዘቃችሁ የምትሳደቡ ብሩኬን ሞተዋል ብላችሁ የምታስለቅሱ፣ ለምን ለምን ይህን ማድረግ ለምን ያስፈልጋል? በቃ እናቱን ለምን ትዘቀዝቃላችሁ? ያጠፋው እሱ ነው። ስተት የሰራው እሱ ነው አደለም? መዘቅዘቅም ካለባችሁ መሳደብም ካለባችሁ እሱን ነው ልሰድቡት የሚገባው፣ እሱ ነው ልዘቀዝቁት ነው የሚገባው። በቃ ስለዚህ ለምንድን ነው ዘላችሁ ቤተሰብ ጋር የምትሄዱት? እናቱ ምን አደረገች? እሱ የበለጠ እንዲናደድ እሱ የበለጠ ስሜታዊ እንዲሆን ነው? እናቱን ፎቶ መዘቀዝቁት ተው። የእናንተ ቤተሰብ እንደዚህ ቢደረግ ደስ እንደማይላችሁ ሁሉ የሰውንም ቤተሰብ እንደዚህ አታድርጉ። ይሄ በጣም የሚያስጠላ ነገር ነው። ሁለተኛ ነገር ደግሞ እውነት እነሱን የምትወዱ ከሆነ የእውነት አድናቂ ከሆናችሁ መውደድ ካላችባችሁ ሁለቱንም ነው መውደድ ያለባችሁ። ፍቅር ሆነ በመጡ ሰዓት ሁለቱንም ነው አደለም የምንወዳቸው? ስለዚህ የእውነት አድናቂ ከሆናችሁ ሁለቱንም መውደድ አለባችሁ። አንዱን ከአንዱ ለይታችሁ ማየት የለባችሁም። አዎ ስህተት ሲሰሩ ሲያጠፉ፣ ሀይሚ ለብቻዋ ስህተት ስትሰራ ስህተቷን እንነግራታለን፣ እንወቅጣታለን። ብሩኬም ለብቻው ስህተት ሲሰራ ሲያጠፋ ስህተቱን እንነግረዋለን፣ እንቆጠዋለን። ግን ደግሞ ሁለቱን ለይተን አናይም። በአንድ ዓይን ነው ማየት ያለባችሁ። እሱን ለብቻ ዘቅዝቃችሁ እሷን ለብቻዋ ከፍ ከፍ እያደረጋችሁ በርችበት፣ ግፊበት። ይሄ እኮ ጥሩ አይደለም። በርችበት፣ ግፊበት፣ ለጸብ ነው የምትገፋበት መጨረሻ ሽ እነዚህ ልጆች ተቆራርጠው እስከ መጨረሻ ቢደርሱስ? እኔ ይሄ ነገር ጥሩ አይደለም። ይህን ነገር በጣም በጣም የሚያስጠላ ነገር ነው። ይሄ ነገር ጥሩ አይደለም። ምን ሆናችሁ ነው? ቆም ብላችሁ አስቡ እንጂ በዛ ላይ ደግሞ እናትየዋ ላይ የምታደርጉት ነገር ቤተሰቦቻቸው ላይ የምታደርጉት ነገር ጥሩ አይደለም፣ ደስ አይልም። እናንተ ቤተሰብ ላይ ሊደረግ የማትፈልጉትን ነገር ሰው ቤተሰብ ላይ ማድረግ የለባችሁ። በጣም ይደብራል። ተዋት፣ እናትየውን ተዋት። ጥፋት ያጠፋ እሱ ነው። እሱን መሳደብ ትችላላችሁ፣ እሱን መቆጣት ትችላላችሁ። እና ብቻ ግን ምንም ደስ የሚል ነገር አይደለም ያለው። ብቻ በጣም የሚያስጠላ ነገር ነው። እንዳለ ምስቅልቅላቸው ወጥተዋል። እግዚአብሔር በመካከላችሁ ይግባ፣ ሰላም እያውርድ ለሁለታችሁም ለሃይሚም ለብሩኬም መረጋጋት ይስጣችሁ። ሁለታችሁም ተረጋጉ፣ ሁለታችሁም ነገሩን አብርዱት። በቃ ይበቃል፣ እዚህ ጋር መቆም አለበት። አንቺ ደግሞ ይሄ ሚሴጅ ተላከልኝ፣ ይሄ እንደዚህ ተላከልኝ እያልሽ እነሱ ጋር ሰላሳ ጊዜ መመላለሳሽን አቁሚ፣ እነሱ ህይወት ላይ መመላለሰሽን አቁሚ። ውጪ፣ ከህይወታቸው ተነቅለሽ አንቺ ከወጣሽ እነሱ ሰላም ይሆናሉ፣ ወደ ቦታቸው ይመለሳሉ። ውጪ። ምንም አስፈላጊ ሰው አይደለሽም። እና እባካችሁ እባካችሁ፣ እኔ የምለው ነገር አሁንም ቢሆን ተረጋጉ። በቃ አንዳችሁ ለአንዳችሁ ተሸነፉ። በንዴት የማይሆን ውሳኔ ወስናችሁ በኋላ ሁለታችሁም እንዳትቆጩ። አንዳንድ ጊዜ ተናደን የምንወስነው ውሳኔ መጨረሻው አያምርም። ስለዚህ እባካችሁ ተረጋጉ ብዬ ነው እምለው። እሺ ቤተሰብ፣ ላይክ አርጉ፣ ሰብስክራይብ አርጉ፣ አስተያየት ስጡኝ፣ አበረታቱኝ፣ ሼር አድርጉ። ወዳችኋለሁ። ሰላም ቆዩኝ።